ሀያ ሁለተኛው የኢትዮጵያ መድኃኒትና ሕክምና መገልገያዎች አምራች ኢንዱስትሪ ዘርፍ ማህበር ዓመታዊ ጠቅላላ ጉባኤ የተካሄደ ሲሆን የሀገር ውስጥ አምራቾችን ለማበረታታት አገልግሎቱ እያከናወነ ያለውን የሪፎርም ተግባራት የማህበሩ ፕሬዚዳንትና አምራቾች የሰጡትን አስተያየት እንደሚከተለው አቅርበንላችኋል። ከኢትዮጵያ መድኃኒት አቅርቦት አገልግሎት እድሜው ትልቅ ነው። ወደ ስልሳ ሰባ ዓመት በላይ ነው። በተለይ ባለፉት ሶስት ዓመታት ወደዚህ ያለው ልዩነት እጅግ በጣም በጣም በጣም የሚያስመረቃና ለየት ያለ ነው። ለዛም ቢሆን እውቅና ሰጥተናል። እንደ ማህበርም በተለይ የ60 አመቱን የኢትዮጵያ መድኃኒት አቅራቢ አገልግሎትን ጉዞ አይተን መዝነን 57 አመትና ሶስቱን አመት አወዳድረን ሶስቱ አመት በከፍተኛ ደረጃ ልዩነት እንዳለ ገምገመን በዚህ እንደ ማህበር እውቅና የሰጠንበት አለን። በየወሩ ከኢትዮጵያ መድኃኒት አቅራቢ አገልግሎት ኃላፊዎችና ሰራተኞች ጋር እንሰበሰባለን። ችግሮቻችን በጋራ እንመክራለን። ክፍተቶቻችን እንነጋገራለን። ጉዳትም ችግርም ካለ አብረን ነው የምናልፈው ማለት ነው። ስለዚህ እንደ ገዢና ሻጭ ሳይሆን እንደ መተባበር፣ እንደ ተባባሪ፣ እንደ አስፈጻሚና ፈጻሚ ሳይሆን በህብረት አንድ ላይ ሆነን እየሰራ ነው እና ለሌሎች የመንግስት መስሪያ ቤቶችም ሌሎች ባለድርሻ አካላትም ምሳሌ ሊሆን የሚችል ግንኙነት ያለው ማለት ነው። በጣም ትልቅ ስራ እየተሰራ ነው ያለው ከበፊቱ ካሉት ሁኔታዎች በተለይ በአሁን ሰዓት እንደ ኢትዮጵያ መድኃኒት አቅርቦት ሎካል ማኒፋክቸሪንግ ከመደገፍ አኳያ የቴዲሪት የለም። ሎካል ማኒፋክቸር በሚያመርትበት ጊዜ በአሁኑ ሰዓት ጋራንቲው እስከ አምስት አምስት ሰባት ዓመት ድረስ ሆኗል። እንግዲህ አንድ ፋብሪካ አስቡት፣ ሲገነባ ከገነባ በኋላ የሚያወጣው ወጪ ካወጣ በኋላ ያን ፕሮዳክት ካወጣ በኋላ ማን ነው የሚገዛው? ስለዚህ ከውጭ ጋር ከውጭ ያለ ምንም እንትን ኢምፖርት ሲደረግና አዚ ማኑፋክቸር ሲደረግ የሚከብ የሚፈጥረውን አስል የሚወጣው ወጪዎችን ተርኖቨሩም ደግሞ አስቡ። ስለዚህ ያንን ከቨር የሚያ ሰባት ዓመት ጋራንቲ ኑሮት ማምረት ከቻለ አንድ ፋብሪካ አርለም ከታሰበ የተሻለ ነገር መስራት ይችላል። ስለዚህ ይሄ ትልቅ ነገር። ሁለተኛ ለሎካል ማኑፋክቸሩ 25% አድቫንቴጅ አለ። ይሄ ደግሞ ከሌላው ካምፓኒ ከኢንተርናሽናል ወይ ከአይሲቪ ካምፓኒ የተሻለ ነገር ሀገር ውስጥ የማምረት እድሉን በጣም የሚያበረታታና ከዛ በተረፈ ደግሞ የበለጠ ደግሞ ካሸነፍክ በኋላ ጋራንቲ በኢንሹራንስ ሆነ እነዚህ እነዚህ ነገሮች ሎካል ማኒፋክቸር የበለጠ የሚያሳድግም ምናልባት ረዥም ጊዜ ከዚህ ከማኒፋክቸር ከመስራት አኳያ ይሄ አሁን ያለው ሁኔታ በጣም ትልቅ ሂደት ነው ብዬ አስባለሁ። ለመጀመሪያ ጊዜ በሀገራችን ታሪክ አዲስ የመድኃኒት ግዢ አዋጅ እና አዲስ የመድኃኒት ግዢ መመሪያ ወጥተዋል። ይሄ ዘርፉን በከፍተኛ ሁኔታ ያሻግራል፣ አገራችን አንድ ስቴፕ ወደ ላይ ከፍ ያደርጋል ብለን ከምናስባቸው ነገሮች አንዱ ነው። እዚ አዋጅ ውስጥ በጣም በርካታ ነገሮች ያሉ እዚህ ላይ መግለጽ የማልችላቸው፣ ነገር ግን ዋና ዋናዎቹን አንድ ሁለቱን ብጠቅስልኝ፣ አንደኛ ለሰባት ዓመት የሚቆይ ኮንትራት ውል መፈረም ማለት ይሄ ከፍተኛ ነው፣ እና አምራቹ ወደ ምርቱ ላይ እንዲያተኩር ዘንድሮ አሸንፎን ዘንድሮ ወርቃለሁ ኔክስት ዪር አልፋለሁ የሚል አይነት ሳይሆን ወደ ምርቱ ላይ እንዲያተኩር፣ ጥራት ላይ እንዲያተኩር፣ ምርት ላይ እንዲያተኩር፣ ስልጠና ላይ እንዲያተኩር፣ ግባት ማምረት ላይ እንዲያተኩር ያደርገዋል። አንደኛ እሱ ነው። ሁለተኛውና ትልቁ ደግሞ ከዚህ ጋር ተያይዞ ያለው እርስ በእርሳችን በተለይ በፋይናንስ በኩል የሚያደርግልን ድጋፍ የአድቫንስ ፔይመንቶች አሉ፣ እያደረገ ነው በአቅሙ። ያ ባይኖር አምራቹ ሊኖር አይችልም፣ ምክንያቱም አገር ውስጥ ያለን አቅማችን ውስን ነው። ያንን ደግሞ የመድኃኒት አቅርቦት አድቫንስ ፔይመንት እየሰጠን ነው። እስካሁን ድረስ በባንክ ጋራንቲ ነበር ስንስተናገድ የነበረው። በተለይ በዋና ዳይሬክተሩ መነሻ ሀሳብ አመንጭነትና በሳቸው መሪነት ከኢትዮጵያ መድን ድርጅት በኢንሹራንስ ጋራንቲ እንድንስተናገድ ተደርገናል። ዛሬ የምታያቸው አንዳንድ ፋብሪካዎች ያ ባይኖር ኖሮ አይኖሩም ነበረ። ያንን አስደርገዋል ኢትዮጵያ መድኃኒት አቅራቢ። ይሄ ለየት ያለ ታሪካዊ በልዩ ሁኔታ የምናየው ነው። ምክንያቱም ፋብሪካዎቹ ማምረት ይችላሉ፣ አቅም አላቸው፣ የሰው ኃይል አለ፣ የሚጎላቸው ገንዘብ ነበረ እና ያንን የኢትዮጵያ መድኃኒት አቅራቢ አገልግሎት ያንን ክፍተት ሞልቶ ልና ከጤና ሚኒስቴር ጋር ስለዚህ ይሄም በልዩ ሁኔታ የምታይ ሌላው በየጊዜው የምናደርጋቸው ውይይቶች ምክክሮች እያንዳንዱ ፋብሪካ ምን ችግር አለው የሰው ነው የገንዘብ ነው የማቴሪያል ነው የአቅርቦት ነው ምንድን ነው የሚለው ድረስ ለይተን ያንን ደግሞ ጊዜያዊና ዘላቂ መፍትሄ አብረን እየሰጠን እየነበተ ያለውንና እኔ ኢትዮጵያ መድኃኒት አቅራቢ አገልግሎት እንደ ገዢ ተቋም ሳይሆን አገሬን እንደሚገነባ አገሬን እንደሚለውጥ አገሬን አንድ ዝምጃ የሚያሻግር ተቋም አድርጌ ነው የማየው ማለት ነው በተለይ ማኒፋክቸሮን በጣም የተሻለ ነገር ነው። ምክንያቱም አሁን አቅም ገንዘብ ከማጥፋት ላይ አይኖርም። አሁን እነዚህ ይሄ አዲስ አዎች ብዙ ጥቅም በጣም ብዙ አይደለም። አሁን ላለው ሌላ ለሚመጣ እንኳን ራሱ ለሚመጣው ከእንትኖች ይህን እያዩ ወደ ምርት ኢምፖርተሮች እራሱ እየተሰባሰቡ ወደ ማኒፋክቸሪንግ እንዲገባ የሚያበረታተና የሚያግዝ ነገር ነው እና በጣም ትልቅ ነገር ነው። ማህበሩን በዚህ አጋጣሚ በጣም ትልቅ እገዛ እየተደረገለት ስለሆነ አመሰግናል። በእናስታለ ጥሩ ስራ እንሰራለን፣ ተስፋ እናደርጋለን። ኮሚቴ ድማንድ እንግዲህ እያንዳንዱ የራሱን ድርሻ እንዲወስድ የሚያደርገዋል። ለምሳሌ አምራቹ በምርት ላይ በጊዜ ማቅረብ ላይ እንዲያተኩር ያደርጋል። ገዢ ደግሞ በጊዜ ገዝቶ እንዲያቀርብ እቅድ ያወጣው ደግሞ አቅራቢ የሆነ ደግሞ ኢትዮጵያ መድኃኒት አቅራቢ ደግሞ በጊዜ ገዝቶ እንዲያቀርብ ስለዚህ ሁሉንም ተጠያቂነት የሚያደርግ ነው። ድሮ በዘፈቀደ የነበረ እቅድ የሚሰራ አሁን የዘፈቀደ እቅድ ቀርተዋል ማለት ነው። እያንዳንዱ ፋብሪካ እያንዳንዱ ፋብሪካ ምን ማብረት አለበት፣ በስንት ጊዜ ማብረት አለበት፣ በስንት ማቅረብ አለበት። ኢትዮጵያ ምን መቼ ይገዛል፣ መቼ እቅድ ያወጣል፣ መቼ ይረከባል። ታች ያለው ደግሞ ኮሚትድ ዲማንድ ያቀረበ ሆስፒታል ደግሞ ብር ሳይኖረው እንደ ድሮ ማቅረብ አይችልም። ስለዚህ ስንት ብር አለ፣ ለየትኛው መድኃኒት መቼ፣ በስንት ጊዜ ነው የሚወስደው የሚለውም በሙሉ የእያንዳንዱን ድርሻ ቆጥሮ የሰጠ ኮሚት ዲማንድ ማለት ይሄ ነው። እና ኮሚት ዲማንድን እኛ እንደ ጥሩ ሁኔታ አገርንም ሕዝብንም ኢንዱስትሪንም የሚያነቃቃ ልዩ አሰራር ነው። እንግዲህ ለመጀመሪያ ጊዜ እየተተገበረ ይገኛል። ዘንድሮ መንገራቀጭ ሊኖር ይችላል፣ ግን በሚቀጥሉት ጊዜያት ብዙ ለውጦች ይመጣሉ ብዬ እጠብቃለሁ። ከዛ በተረፈ ምንድነው የተሻለ ነገር ብዬ ማስበው አንዳንድ ጊዜ ጨረታዎች በዓመት ብቻ ነው የሚወጡት። ለምሳሌ አንድ ፋብሪካ ከመረተ በኋላ ልክ ጨረታ ከወጣ በኋላ ምርቱን ይጀምራል። ዓመቱን ሙሉ ቁጭ ሊል ነው። ስለዚህ እነዚህ ነገሮች ከዛ ጋር አብሮ ኮምፐንሴት የሚደረጉበት አቅሙ ካሉ ማምረት ከቻለ የተወሰነ ፓርት ወስዶ ማምረት የሚቻልበት ኳሊቲ ኮምፕሮማይስ ያደረገል። ነገር ግን ከማበረታታት አኳያ አንድ ዓመት ሁለት ዓመት ዝም ብሎ ሰራተኛ እየከፈለ ምንም መቆየት የለበትም። ማምረት ከቻለ ውጤት ከመጣ በኋላ ሎካል ስለሆነ አትሊስት ቶሎ ወደ ግዢ የሚገባበት መንገድ ማመቻቸት አለበት ብያ ለፋር ትልቁ ይሄን፣ እነዚህ ነገሮች ወዲያው ፋብሪካዎች ወደ ምርት እንደገቡ ወዲያው ቶሎ ሆኖ ላይን ውስጥ ማስገባትና ወደ ምርት ወደ ማቅረብ ሂደት ይሄድ። ይሄ ትልቅ እንትን ነው ብያ አስባለሁ። በዚህ በጉድ ላይ የታየ ነገር አይመስለኝም። ይሄ ነገር ታይቶ ወደ እንትም ቢገባ ሎካል ማኒፋክቸሪንግ ያበረታታል። በጣም ይበር እንግዲህ ግንባታ አስብ፣ ስንት ዓመት እንደሚፈጅበት ካመረት ከበኋላ ከገነባ ካስተካከለ ማሽን ከገዛ ምን ከበኋላ እንደገና ሌላ አንድ አመት ሁለት አመት መጠበቅ በጣም አስቸጋሪ ነው። ስለዚህ ፒፒሲ ትልቁ ይሄን ነገር ወዲያው ማኒፋክቸሪንግ አምራቹ ፍቃድ እንዳገኘ ወዲያ ወደ ገበያ የሚገባበት መንገድ ቶሎ ኦርደር የሚደረግበት መንገድ ቢመቻች በጣም ጥሩ ነው ያስባለሁ ነገር ከዛ በተረፈ በእውነት ሌሎቹ ሎካል ማኒፋክቸሮችን ከማገዝ አኳያ? ጓዳኝ ሴክተሮች እንደዚህ የተሻለ ነገር ማድረግ ይቻላል። እኔ አሁን ካለ ሁኔታ ኳ እንግዲህ አስብ ከዚህ በፊት የነበረው ስምንት ዘጠኝ ነው። አሁን ወደ ሀያ ስምንት ፋብሪካዎች እየደረሰ ነው ያለ ነው። ስለዚህ ይህ ትልቅ ረምታ እድገት ነው። ትልቅ የሚያሳይ ነገር ነው እና በዚህ አጋጣሚ ማኔጅመንቱንም በዚህ እንደ የተሳተፉት ነው ታላቅ ምስጋና እናቀርባለን። በጣም በጣም ታላቅ ለቃ በጣም ተነቃቅቷል። ጥሩ ውጤት ውጤታማ ይሆናል ብለን ተስፋ እናደርጋለን።